ማባረፍን እንጃ። ግን ታይ ውሱን ነገር እዚ ላይ ማለት አልፈልግም። አብ ያኔ ሙ ነፍስ ሸል ድንያ ማሳር ማፊ ምሽክላ ላይፍ ዝ ጎ ስትሮ ስትሮ ላይፍ ይቀጥላል ይሮጣል። ልሽ ፈልጌ ነበር አልሆነም ውዴ በእንግሊዘኛ ንቴላ ስሎሞሽን ኖ ኖ ሀቢብቲ አው እየሮጣ ነው። ስለዛ ኢትስ ኦኬ ዋይኖት ይሄን

ሶስት ያሞ ለሆድ አሪፍ ነው። አባቴም ውሃ ጨምሮበታል። ቦጮሌ ቦጮሌ አለ እንደ የሚለው ያን አንድ ደሌም አበላሻት ያበሻ አረቄ ነች። ደግሞ ጎጋይስ ለሆድ በሽታ በጣም አሪፍ ነው። ለሆድ ብቻ ሳይሆን ና ጥርሴንም ሲያመኝ ይዝበታሉ። ይህና አረቄ ማ ውሃ ጨምሮበታሉ እንዳለ ጨመረበት። በነጣላ ኖሮ ልኩ ነው የምናገረው እንዲማ አናደደኝ። እሱ ነው አይጀምርበት። እሺ ሲያናደጅ እንዲደውለት እንዲያባትኑት ብሎኩን ነውር ነው፣ ነውር ነው። የምር ነው ነውር ነው። አሮቼ ያስቀመጥኩት እኮ ነው። የአበሻ ነው ወዳችሁን ሲያማችሁ ወይ ጠርሴ ሲያመኝ ይዝበታል ሽሹ አረ አይደለሁም። አባቴ ሙት ከማንም ማረግዘው ምንሆናችሁ ነው? ክርስቶስም አይደለሁም። ይሄ በውርጭ ነው? ማሮች እናት የትሙት እርጉዝ አይደ ከማንም ማረግዘው። እኔ ከልጅ አባ ከተለያየው ሰባት አመ ከምናምን ወንድ አላውቅም። ክርስቶስ ምስክር ነው። ሹ ከማንም ማረግዘው። ማሮች ምንሆናችኋል? እርጉዝ ነሽ እያላችሁ አታሳቁኝ አባቴ ሞት በነፋስ ይረገዛል እንዴ እና አይደለሁም ክርስቶስን አይደለሁም እግዚአብሔር ቢያደርግልኝ ደስ ይለኛል ግን እንዴ ከነፋስ ነው የማደርገው ደግሞ ሳላገባ ነው እንደ ከሰው ከወንድ ገባ ያጌ ነገር የማደርገው ብድነኝነ ወንነኝ እንዴ ከዚህ አባት ጋራ ሰው አሎ መኖር

ሽቶ ያምረኛል። ሰሞኑን ሽቶ ሱስ ሽቶ ሱስ ይዞኛል። ዘመድ ይ ሽቶ ያምረኛል ማለት ደስ ይለኛል። ሽቶ ደስ ይለኛል። አትበሉኝ እርጉዝ ነሽ፣ አትበሉኝ ጋይስ፣ የምር አትበሉኝ። ምኖሩ ነው የደብረኛል። እኔ ም እኮ ሰው ነኝ፣ ይከፋኛል። ታረቆ ይቅርብ በየዋል አላችሁ ይቅር ብያዋለሁ። ከዛ ውጭ ቅንብልኩን አላነሳው ስልኬን አላነሳ በተለያየ ሰው ስልክ እየደወለ ድምፅ የሳቶ ይዘጋል። ሄሎ እሱ እንደሆነ አውቃለሁ። ከዛ ውጭ ለሹ ማናገሩ ስሜጠጥነ ያስረጋሰኝ ሰው ማ ሞትቅጽ ምን ይሰራልኛል? እኔ እንደዚህ ደስተኛል። እኔ ፍቅር ፍቅር ምን አሳብዴ። መጀመሪያ ራሱ የምን መጀመሪያ ራሱ ነው ዩቱብ ላይ ለቀቅ ያለው አይታቸው ከሆነ መጀመሪያ ራሱ ከኢትዮጵያ መጥቼ በጣም ትልቅ ዲፕሬሽን ውስጥ ነበርኩ። የሆነ ነገሮች ተበላሽቶ ግን በጣም አይምሮዬ ብቸኛ ነበርኩ። ስ ስመጣ ደግሞ የሆኑ ሁለት ልጆች ጓደኞች የነበሩ እነሱ አንዷ ቤት ቀየረች፣ አንዷ ጥላ ሄደች ለስራ ይርቀኛል ብላ። ከሰው ጋር ሊያመቼ ከሰው ጋር ሰው ጥሎ ሲሄድ ይደብረኛል። ብቻ ከሰው ጋር መኖር በጣም ወዳለው ሰው ከአጠገቤ ከሄደ ለምሳሌ እናንተ እንግድ እኔ መኔጋ አኑላ አስር ቀን ልክ ስት አስር ቀን ደም ብዙ ነው። ሶስት ቀን መዳሩ ልጆች አን ጓደኞች አሉ የጃዛ መጥተው ኔጋ ቻው ብለ ሲሄዱ ወይ ቀድሜ ወጥቼ ቀድሜ ወጣለሁ እነሱ ሳይወጡ በፊት ግን እኔ እያለው ቻው ብሎኝ እቃቸውን ይዘው ቻው በቃ ሳምንትን ወር እንገናኝ ምናምን ካለ ወይ ልጆቹ ቀናቸውን አበላሾ በለቅሶ አረቅሰል ገብረኛል ሰው ቻ ማለት አልችሉም።

በዛ ሰዓት ነው እኔ ሀቢብ የተገናኘ ነው። በፊትም እንተዋወቃለን። በዛ ሰዓት የሶል ቦት አላዘጋጅም። ቦት ሲያዘጋጅ ይሄ ጀርባው ላይ ማለት ነው። ሶል ጠራን፣ እዛ ሄድን። ያን ቀልድ ነበር ያቀለበት ሲያስርልኝ ምናምን የቀልድ ነበረ። ከዛ በኋላ መግባባት ጀምር በየቀኑ ይመጣል ምናምን። ከዛን ያችን ልጅ በሱ ተደግፌ የረሳዋት ጥላኝ ሄደችውም ጓደኛዬ ማለት ነው። ከዛ ሀቢብ ጓደኛ የሆነ ጓደኛ ስላችሁ እንደ ወንድም እንደ ህል ስንቀራራ በየቀኑ ይመጣል። ከዛ ምን ሆነሽ ነው ድምፅ ሲለኝ ከፍቶ ደብሮኝ ስሎ አጠገቤ ያገኘዋሉ። አንዳንዴ የውጭ በርቆ ያልተኛ ውስተኛ ፈራለሁ። ድንገት እንኳን ብሞት ቤት ውስጥ ጥላል ብቼን ማለት ነው። እንደዚህ ነው ማስበው። በቃ ኔ አይምሮ እንዲህ ነው። ምን አለባችሁ የምር ድንገት እንኳን ቤት ውስጥ ሙቼ ብገኝ ሰው በር ሰብሮ ምንስብሎ ፖሊስ ጋር ደውሎ ከሚጨናነቅ ወዲያው ገብቶ ያየኛል ብዬ ስለማስብ፣ እንትን እንኳን ቢለኝ ወይ እንትን ቢለኝ ሰው ይሰማኛል ብዬ ስለማስብ በሩን ክፍት አድርጌ ነው ተኛ። የውጭውን በር ሁሌ ሁሉ የሚመጣና እኔ አልጋ ላይ ተኝቼ ከሆነ ሶፋ ላይ ቁጭ ብሎ ስልኩን እየጎረጎረ ስገላበጥ ገልበጥ ስላየዋለው በህልሜ ይመስለኛል ክርስቶስን። ከዛም እሱ ነው ሀቢባን ተነክ፣ መች መጣክ? ወይ አንድ ሰዓት አለፈኝ ወይ ሁለት ሰዓት አለፈኝ። እኔ እሱ መጥቶ ገብርኤልን እሱ መጥቶ ቁጭ ብሎ ምን ብለው ስንት ሰዓት እስኪቀመጥ አልሰማም። እንቅልፌ ጠግቤ ወይ ወደዚህ ዞር ስል ሳየው አንዳንዴ እደነግጣለሁ። በህልሜ ነው። እየተመልሼ ተኛለሁ። እንቅልፌን እስክጨርስ ቁጭ ብሎ ይጠብቀኛል። ከዛ በኋላ ሳይ በቃ እገረማለሁ ሁሌ። እና እንዴት አሉ ደደው ማሮች ክርስቶስን እኔ እንደዚህ አይነት ሮማን ሲያይቼ አላቅም የምር። ከዛን ደግሞ እንቅልፋሮስ ዳሬ የምናምን ካልኩት እንት ቦቶም እያወራን ቪዲዮ ሳይሆን እንዲሁ ኖርማል እያወራን እኔ ይተኛል። ከዛን አይቀሰቅሰኝም። እኔ እንቅልፌ ጠግቤ ስተነስቼ ሳይ ስልኳ ባድሪ ሎም ብያለች። ከሆነ እሱ ስልኩን አልዘጋውም። ለምን አዘገውም? አይ ጠብቀኝ ብለሽ እንዴተኛሽ እየጠበቁሽ ይለኛል ክርስቶስ። ከዛ ወደድኩት፣ እንዴት አልወደውም? ለመጀመሪያ ጊዜ እንደዚህ አይነት ሰው ሲገጥመኝ ማለት ነው፣ ሮማንሲ ሳይ ማለት ነው በዓይኔ። ከዛን ደግሞ በቃ ሮማንሲ ነው። ሲመጣ ሁሌም አበባ ይዞልኝ ይመጣዋል ማባር። ከዛ ቀረብኩት፣ ወደድኩት። እንዴት አልወደደው? ይሄ ኃጢአት አይደለም። እኔም ልብ አለኝ፣ ሰው ነኝ። ግሆግን ማድሬ ምስኝ። ይሄ ሮማንሲ ህይወትና ትክክለኛው ሪል ህይወት አንድ አይደለም። አንዳንዴ ይሄ ማፍቀር በራሱ መስራት የሚያስከፍል ከሆነ ጦሲ ድሮ ቢሆን እና የውጤ እንዴት ነው ማሸንፈው ነው የሚለው። ግን ግን እንዴት በዚህ ፍጥነት እንዴት ወደድሽው፣ እንዴትስ ተወጆዋለሽ ካላችሁኝ፣ እንዴት አልወደ ማሬ የነሽ ጀበናውን ይሁ የኔ ፍቅር ሸተተኝ። ዚህ ቡና ይገብሉ ባለሆነ ይህ ማሬ እና እንዴት ፍቅር የያዘኝ ማሪዎቼ እኩለ ሌሊት ደብሮኛል ካልኩ ሶስት ሰዓት ለምን አይሆንም እኩለ ሌሊት ከመሃልኩ ይሄን ድረስ እኔም ብሎ እየመጣ እኔ እና እሱ መሀል እርቀት አለ ያው መንገድ ክፍት ከሆነ ነው እንጂ እርቀት አለ ቤታቸው እራሱ ለእንግድነት ሂጅ እህቱ እያለች እኔ እንቅልፍ ጥሎኝ ከሆነ እንዳት ቀስቅሻ ስንቅልፍ አንጨርሳትና ሳና የሚላት አባቴ ሞት እህቱ እራሱ ልቀሰቅስሽ ብዬ እኮ እንቅልፏን ጨርሳ ትነሳ አለኝ አለች ማለት ነው። እና ሮማንሲ ነው አባቴት። ሲጀመር ለጸባችን መንስኤ ራሱ መጀመሪያ ራሱ ለምን ከአብረን ቁጭ ብለን ስልክ ትጉረጉሪ ያለሽ ነው ስልካት ጉርጉሪ ክርስቶስን ስሞታ የሚናገረኝ እሱ ሁሌ ስልክ አትኮልኮል። እኔ ደግሞ ለምዶብኝ ከእሱ ጋር ቁጭ ብለን ስልኬ ቲክቶክ ላይ ስክሩል እያረኩ ማየት ወይ ስወድ እና ከሀቢባ ቤት አልወጣም የምንጣላ ይ ነው። ሱሰኛ ነኝ፣ የሀቢባ ተጠቂ እኮ ነኝ። አባቴም ቀላል አልወዳት፣ ነብሴ ናት። እሷን ላይ ባን ከጣጠላለ ወይ አጠገቡኝ እያልኩት እሱን እስቶጋ ነኝ ባይምሮ የዛ ውስጥ ነው ምገባው ማለት ነው ከእዛ ነው ፍቅር ደስ ይላል። እንኳን አየሁት ሳየው ወይ ለካ አሁንም ፍቅር አለ እላለሁ። አል እኔ አፍቃሪ ሆኜ ባልትካደልም ግን እሱ ምን ትወዳለ ሲሉ ጅል እናቷ ቅርታ

ልጅን እስካመጣ ነው አጠቃላይ የልጄን ካመጣው በኋላ የሚደብረኝ አይመስለኝም። ብቻዬን መኖር አሉድ ልክ ብቻዬን ስኖር ዲፕሬሽኖች እየመጡ ይጫነኛል፣ ይጫነኛል፣ አላይል። ብቻዬን መኖር አልችልም። ረጃለች እንደ ማሮች ምን ይሰራልሻል? ሰው ወይ ያኔ ካለ ሰው መኖር አልችልም፣ አልችልም፣ እመቤቴን አልችልም። ምን አልችልም። ካለ ሰው ከኖርኩኝ ምን ሆናለ? አንደኛ እንትን ብቻዬን ጸጥ ሲል እስኪ እናንተ ቴንኪዩ ማሪ ጸጥ ሲል ቤት ውስጥ ጸጥ ሲል አትፋው፣ እኔ እፈራለሁ። ቤት ውስጥ ጸጥ ሲል የሰው ድምፅ ከሌለ ማንን ነው የምሰሙት? ያኔ ውስጣችሁ እኔ ከዛሬ አስራ ምናምን አመት በፊት የተፈጠረውን ነገር እያስታወስኩ አለቅሳለሁ። ብቻዬን አባቴ ሁን ከዛ የእናቴን ፎቶ እያነሳው እናቴን ፊጥለሽ ባት ጅገር ኳረቅሳለ የመራረቅሳለሁ ክርስቶስ ከዛ ደግሞ እናቴ አንቺ ብትኖሪ ኮሌጄ እንዲያል እና ቀጥላለ ያለን ላረቅሰ ነው ማምላክ ነኝ ረጁ የቴዳ ነው ጋይስ ቺ መኖር አልችልም። ስስ ነኝ፣ ስስ ነኝ ብቻ መኖር ፈራለሁ። ድሮ ራሱ ማዳንቤ ስሰራ የራሴ ክፍል አለኛ ክፍል ውስጥ ብቼን አልተኛም። ፍራሽን ጎትቼ ብሊስ ማዳም ሀቢቴ ከሊኒና መሆን ኮሪደር ላይም ቢሆን አስተኝኝላት አለው። ማዳሚን አባቴ እና ነግራቸዋለሁ ብቼ መተኛት እንደምፈራ፣ ብቼ መኖር እንደምፈራ። ከዛን እሺ ኛ በየኮሪደሩ ነው ፍራሽን ጎትቼ ማታ ማታ። ሞሮኮ ቤቶች ደግሞ ስሰራ የሞሮኮ ቤት ስሰራ ሳሎን እተኛለሁ አንጥፌ በ እነሱ ሳሎን ቁጭ ብሎ ሲያወሩ እኔ ስተኛ በተፈጥሮ አንኮራ እላለሁ። ኮይ ጎል ልገራችሁ፣ ክርስቶስን። ከዛ ሰንኮና ፋለቃ እነሱ ሲያወሩ እንትን መደማመጥ እንትን ይላሉ። ከነፍራሹ ጎትተው ኩሽና ያስገቡኛል። ክርስቶስን ኩሽና ያስገቡኛል። ቴንክዩ። ከዛ እዛ ይረሱኛል፣ ሳይመልሱኝ ወደ ሳሎን እነሱ ገብቴ ይተኛል። ሁል ቀን አንድ ቀን ኩሽና አንድ ቀን ኮሪደር ላይ አንድ ቀን እንትን ክላሳቸው ራሴ የማገኘው ሶፋ ላይ ካደሩ ዛችሁ ሁለት ናቸው። እኔ መኝታ ቤት ነኝ እንትን ላይ ካደሩ መኝታ ቤት ካደሩ ወይ ሳሉነ ወይ ኩሽና ነኝ። ስናሳ ራሴን የማገኘው ኩሽና ያንን ብሎ አልሰማ ላለው እና በየማዳን ቤት በምገባበት ቤት እንዳለ ወይ ኮሪደር ላይ ነው የምተኛው፣ ወይ ሳሎን ለምኛቸው፣ ወይ ደግሞ የልጆች ክላስ ፍራሽን ጅጅ ልተኛ ፕሊስ ማዳም ላለሁ፣ ከዛን ተኝ ይሉኛል። የምር ስለምፈራ ብቻዬን። ታዲያ ብቻዬን አደርኳታ። የሆነ ጊዜ ሶስት ሳምንት አይሆንም ብቻዬን። ወይ ያቺ ሶስት ሳምንት አለፈች። ጋይስ እኔ ያላበድኩ ማንም አያድ ቲቪ ላይ እንትን ከብታለሁ መዝሙር ከብታለሁ። ቃጠት ኳታ ምጥ የሆነብኝ ምጥ። በተለይ የመጀመሪያዎቹ ሳምንት ከባድ ነበሩ። ምጥ ሆነብኝ። ለመድኩ ስም ይሰራል። ለምጄም ግን በቃ ለሌለልትጮሃአለው አንዳንዴ። ሶፋው ምኑ ራሱ አይቶኝ የሚጮህብኝ ይመስለኛል። ያስፈራኛል ወደ ሰው እየተቀየረ ብቻይነስ አታኑረኝ አደራህን ወይ።